የአማራ ብረታ ብረት ኢንዱስትሪና የባሕር ዳር ዩኒቨርሲቲ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱ የቴክኖሎጂ ሽግግርን ለማፋጠን የምርምርና የሰው ኃይል ልማትን ለማሳደግ ያለመ መሆኑም ተገልጿል። ተጨማሪውን ከበቃሉ ፈረደ እንከታተል። በልዩ ልዩ የልማት ዘርፎች ያለውን የቴክኖሎጂ ፍላጎት ለማሟላት በክልሉ መንግስት የተቋቋመው የአማራ ብረታ ብረት ኢንዱስትሪ እና ባሕር ዳር ዩኒቨርሲቲ በጋራ ለመሥራት የሚያስችላቸውን የመግባቢያ ስምምነት ሰነድ ተፈራርመዋል። የመግባቢያ ስምምነቱ የብረታ ብረት ኢንዱስትሪው በምርምርና የሰው ኃይል ልማት ዙሪያ ያለውን ፍላጎት ለማሟላት የዩኒቨርሲቲውን አቅም መጠቀም የሚያስችለው ሲሆን፣ ለዩኒቨርሲቲው ደግሞ ተማሪዎችን በተግባር የሚያሰለጥንበትና የምርምር ስራዎችን ወደ ተግባር የሚለውጥበት መድረክ ይፈጥርለታል የተባለው የአማራ ብረታ ብረት ኢንዱስትሪ ዋና ስራ አስፈጻሚ አቶ ዘላለም በላይ ኢንዱስትሪው አምስት የተለያዩ አምራች ፋብሪካዎቹ የምርት ስራውን በማከናወን ላይ እንደሚገኝ ተናግረዋል። የአማራ ብረታ ብረት ኢንዱስትሪ በአሁኑ ሰዓት በውስጡ ወደ አምስት በአይነት የተለያዩ ኢንዱስትሪዎች አሉት፦ የማቅለጫ ኢንዱስትሪ፣ የማሽነሪ ኢንዱስትሪ፣ የማረሻና የመከስከሻ ኢንዱስትሪ፣ ፋብሪኬሽን ኢንዱስትሪና የትራንስፎርመር መገጣጠም፣ የትራንስፎርመር ቴስትና የቋሚና ኮንትራት ሰራተኞችን ይዞ ይሰራ ይገኛል። አቶ ዘላለም አክለውም በኢንዱስትሪው የቴክኖሎጂ ሽግግር ለማፋጠንና የባለሙያዎችን አቅም ለማሳደግ እንዲሁም ለዩኒቨርሲቲው የወርክሾፕ አገልግሎት ለመስጠት ከባሕር ዳር ዩኒቨርሲቲ ጋር የመግባቢያ ስምምነት መፈራረም መቻሉን ገልጸዋል። ከዩኒቨርሲቲው ጋር በተለያዩ ዘርፎች በቴክኖሎጂ ተቋማቸው በግብርና ተቋምና በሌሎች ቢዝነስና ኢኮኖሚክስ ተቋማትን ጨምሮ በጋራ ለመስራት ኢንዱስትሪው አማራ ብረታ ብረት ኢንዱስትሪ ለዩኒቨርሲቲው እንደ ሆስት ሆኖ የሙከራ የላብራቶሪ እንደ ወርክሾፕ አገልግሎት ለኢንተርንሽፕ የልምምድ ተማሪዎችን በማስተናገድ ኤክስተርንሽፕና የማስተርስ እንዲሁም የፒኤችዲ ተማሪዎችን ደግሞ ለምርምር አገልግሎት ማሽኖችንና የሰው ኃይል እንዲሁም ያለውን ፋሲሊቲ አቅርቦ የምርምር ስራዎችን ለማገዝ ስምምነት ላይ ደርሰናል። የባሕር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ በበኩላቸው ከአማራ ብረታ ብረት ኢንዱስትሪ ጋር የተፈራረሙት የመግባቢያ ስምምነት የተቋማቱን ግንኙነት የበለጠ እንደሚያጠናክር ገልጸዋል። እንደ ሀገር በተለይ ባሕር ዳር ዩኒቨርሲቲ የዩኒቨርሲቲና ኢንዱስትሪ ትስስር ፎረምን በመምራት በማስተባበር አመታዊ ኮንፈረንሶችን በማዘጋጀት ከኢንዱስትሪው ጋር በቅርበት ለመስራት የምናደርገው ጥረት በግንባር ቀደምትነት የሚጠቀስ ተግባር ነው። ዛሬ ያደረግነው ደግሞ በተለይ በክልላችን የሚገኘው ትልቁ በተለይ በሀገር ደረጃም በዘመን አይነቱ የሚታወቀው የአማራ ሜታልስ ወይም የአማራ ብረታ ብረት ጋር በጋራ ለመስራት የተፈራረምንበት እለት ነው። ዶክተር መንገሻ እየናክለውም የስምምነቱ ዋነኛ ትኩረት በኢንዱስትሪው ውስጥ የሚታየውን የጥናትና ምርምር ክፍተት በዩኒቨርሲቲው ድጋፍ መሙላት መሆኑን ገልጸው ትብብሩ የባለሙያዎችን አቅም በማሳደግ ምርታማነትን ለመጨመር እንደሚያስችል ተናግረዋል። አንዱ በተለይ በኢትዮጵያ ውስጥ በሚገኙ ኢንዱስትሪዎች ላይ ከዩኒቨርሲቲ ጋር ለመስራት በሚያደርጉት ጥረት ክፍተት ብለን የምንወስደው ኢንዱስትሪዎች የሪሰርች ኤንድ ዴቨሎፕመንት ክፍል የላቸውም። ስለዚህ ዛሬ የተነጋገር ነው አማራ ብረታ ብረትና ባህር ዳር ዩኒቨርሲቲ ሲቀናጁ በጋራ የዴቨሎፕመንት የምርምርና የዴቨሎፕመንት ስራ በጋራ እንሰራለን የሚል ነው። በሌላ በኩል የአማራ ብረታ ብረት ሙያተኞች በባህር ዳር ዩኒቨርስቲ ዩኒቨርሲቲ የአጭር ጊዜ የረዥም ጊዜ የትምህርት እድል እያገኙ አይ ቲንክ ምርታማነታቸውን የሚጨምሩበት አይ ቲንክ የኢንዱስትሪውንም የውጤታማነት የሚጨምሩበት እድል በመፍጠር አንዱ የያዝነው ስራ ነው። የባሕር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነን ጨምሮ የዩኒቨርሲቲው የስራ ኃላፊዎች የአማራ ብረታ ብረት ኢንዱስትሪ ፋብሪካዎችን ጎብኝተዋል።